አሰላሙ አሌይኩም ወራህማቱላሂ ወበረካቱሁ ድና የተከበራችሁ ቻናሌ ተከታታዮች እንዴት ናቸው? ከኔ ጋር አልሐምዱሊላህ ረብልአለሚን፣ ዛሬ እንግዲህ ጁምአ እረፍት ነን። ያወጣ ቃላችሁ የሙስሊም እረፍቱ እንግዲህ ጁምአ ጁምአ ነው። ቤት ውስጥ የሚያሳልፈው፣ ቤተሰብ ጋር የሚያሳልፈው፣ ልጆቹ ጋር የሚዝናናው ነው እና እኛም እንደዚህ እንደምታዩን ልጆች ጋር እየተዝናናን ነው፣ መዝናኛ ቦታ ሂደናል። ያው እንግዲህ እንደዚህ አይነት ቦታ ነው፣ አይምሮችን የሚያድሰው ቦታ ተፈጥሮ ጋር እንግዲህ እየተዝናናን ነው እንደምታዩት። ያው ክረምት አሁን ስለሆነ ያለቀው ሁሉም ነገር አረንጓዴ ነው። በቃ እንደዚህ በጣም ነው ደስ የሚለው እና ያው ወደ ቤተሰብ ጋ መጥቼ ነበረ። እንደዚህ ሰፈር እየተዝናናን ነው ላችኋለሁ ቅርብ ነው ይሄ ሰፈር ጋር ማለት ነው እና እንደምታያቸው ልጆቼም እየተጋተቱ ነው። ትንሽ ንፋስ አለ፣ ንፋሱ ይረብሻል እና እና ወደዚህ አንተ እንዳትወድቅ እና ይሄ ሁላችሁ ይዘናል መዝናናት እስኪ እንደዚህ መዝናናት ሀገሩ ገብቶ ያማረው አላህ ያደርግላችሁ። ሀገራችሁ ገብታችሁ እንደዚህ ተፈጥሮን እያደነቃችሁ የምትዝናኑ ደስ የሚላችሁ ያደርጋችሁ። እንግዲህ ሌላ ምንም አልልም እና ይህንን ይመስላል ውዶች። አየሩ በጣም ነው ደስ የሚለው። በቃ አይምሯችሁን አድሳችሁ ነው የምትመጡት። ይህንን ይመስላል በዛውም ሰፈራችን ተራራው እንዴት ነው አያምረው? ማሽላው ምኑ። በዚህ በእንትኑ አካባቢ ነኝ ማለት የማርያም ወንዝ ቀብር ማለት ነው። እዛ አካባቢ ነው ያለ፣ ነው የሆነ ስሜዳ ታውቃላችሁ። በዚህው ስለሆነ እና እንዴት ነው ቁጭ ያለበትን እራሱ እስኪ ዩት። ሳሩ እንዴት ደስ እንደሚል አረንጓዴው፣ በቃ አሁን ሰዓት ላይ ነው በጣም ኢትዮጵያ ቆንጆ የምትሆነ የሚያምርባት ጊዜ ቢባል አሁን ላይ ነው። መስከረም ጥቅምት አካባቢ እንደዚህ በጣም ደስ ይላል። እና እንደምታዩት ይሄ የማርያም ወንዝ ቀብር ነው ማለት ነው። ያው ከዛ ከጭረቻ ወደዚህ ነን ነገሩ። እኛ እዚህ እንደምታዩት ቸከሌ ምናምን ተዘርቶ ነበር። አሁን እንትን ብሏል፣ ታጭዶ እንደዚህ ተቆልሏል እስከ የሚወቃ ድረስ ማለት ነው። ይህ አካባቢ ቸከሌ አተር ምናምን ነበር የተዘራው እና በዚህ ወደ ታች ደግሞ የምታዩት ጎዳ ናት እንግዲህ በሩቁ አሸብርቃ የምትታየው ማለት ነው። ሌላው ይሄ ናሲስ ሜዳ ነው የኛ ሰፈራችን እላችኋለሁ ውዶች። እንግዲህ የተዝናናን ነው። አብራችሁ ዘና በሉ ከኛ ጋር አየሩ በጣም ደስ ይላል። እና ይህንን ይመስላል ልጆችዬ። እንግዲህ የጁማአ ውሏችን ዘና ፈታ እያልን ነው እንደምታዩት። ከልጆችም ጋ ነኝ እንደምታዩኝ። የተዝናና ነው ያው፣ መዝናኛ ቦታችን እዚህ ነው። እኛ እንግዲህ እዚች መተን ነው አእምሯችንም የምናድሰው። ቦታዋ እንደዚህ ከፍታማ ቦታ ናት። እና ያው እንግዲህ ቁጭ ብለን እስከ መግሪብ ሊደርስ አካባቢ ድረስ እና መሻሽና ወደ ቤታችን እንሄዳለን። ላቸዋለሁ ውዶችዬ፣ እንግዲህ አገራችሁን በዛውም ላሳያችሁ፣ አየሯ ደስ ይላል፣ አልሐምዱሊላ። እና እንደዚህ ነው የምናሳልፈው ጁመአን ከቤት ወጣ ብለን እንደዚህ ዘና እንላለን፣ በተፈጥሮ ነገር እንዝናናለን። እላቸዋለሁ እንግዲህ ያው ነፋሱ በጣም ይረብሻል ውዶችዬ። ላይክ አድርጉ፣ ሼር፣ ሰብስክራይብ አድርጉ። እንሻላ በቀጣይ ቪዲዮ ተመልሼ አመጣለሁ። ሰላም አሌይኩም ወራህመቱላሂ ወበረካቱ